በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ እስከዚህ ሰዓት ያደረሰን እስከዚህ ሰዓት ያደረሰን አምላካችን ስሙ ለዘለ ዓለም የተመሰገነ ይሁን። ለቃለ ርደት ለስጋ እርገት ምክንያት የሆነች የባህሪያችን መመኪያ እመ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ በቅድሚያ ክቡር መምህራችን መጋቤ ብሉይ ሀዋዝ ሽፈራው የዚህ ታላቅ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ ክቡራን ሊቃውንተ ቤተ ክርስቲያን ካህናት፣ አኃው፣ ዲያቆናት፣ ዘማሪያን በዚህ ጉባኤ የተገኛችሁ በክርስቶስ አባቶች፣ እናቶች፣ ወንድሞች እና እህቶች በአምላካችን ፍጹም ሰላም እንደምን ሰነበታችሁ። ያልሰነበታችሁ ነው የምትመስሉት። እንደምን ከረማችሁ? እንደምን አላችሁ? እንኳን ለብርሃነ እርገቱ በሰላም አደረሳችሁ። አሜን አምላካችን በምሕረቱ ስለጠበቀን ይቅርታውን ስላበዛልን በቸርነቱ ሳይለይ እስከዚህ ሰዓት ስላደረሰን ተነግሮ ተቆጥሮ ስለማያልቅ ቸርነቱ ስሙ ለዘላለም የተመሰገነ ይሁን ክርስቶስ ተንሳ አሙታን አሰሮ ለሰይጣን ሰላም ሆነ በትንሣኤው ትንሣያችንን በእርገቱ እርገታችንን የገለጠልን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ባለፉት ጊዜያት እንደምታስታውሱት ፍትሐ ነገሥት የሚባለውን የቤተክርስቲያናችን መጽሐፍ አባቶቻችን የተረጎሙትን እያብራራን ስንማር እንደቆየን ታስታውሳላችሁ። በተለይ ላለፉት ጥቂት ሳምንታት አስራ አንደኛውን አንቀጽ ወይም ምዕራፍ ማለት ነው እየተማርን ነበር እና በመጠኑ በመጣው እስከ አሁን የተማርናቸውን አስራ አንደኛው አንቀጽ ላይ ላስታውሳችሁና ከዚያ ቀጥለን ደግሞ ዛሬ እግዚአብሔር የሚያስተምረንን እንሰማለን። ልባችንን ክትታርገን እንድናዳምጥ በሰማነውም እንድንጠቀም መድኃኔዓለም ይርዳል። የመጀመሪያው ወደ ኃጢአት ስራ አዘውትሮ የሚሄድ ሰው እና ወደ ንስሓ የማይመለስ ሰው ቁጥሩ ከክርስቲያን እንዳልሆነ ግብሩ በአላውያን ወይም ሕጉን ተላልፎ በሚኖሩ እግዚአብሔርን ከማያውቁ ሰዎች ጋር በግብር ተባብሮ ስለሚኖር እስካልተመለሰ ድረስ ክርስቲያን ነኝ ማለት እንደማይገባው ቶሎ ፈጥኖ ከገባበት ኃጢአት መውጣት እንዳለበት የሰሩት አንቀጽ ነው። ይህ ማለት ያ ሰው ኃጢአት በመስራቱ ምክንያት ከክርስትና ወጥቷል፣ ሃይማኖቱን ክዷል ማለት አይደለም። የሆነው ሆኖ ግን ግማሽ ክርስቲያን ስለሌለ ክርስቲያን የሚባለው ሃይማኖቱን ጠብቆ በዚያ ላይ ደግሞ ሃይማኖቱ የሚያዘው ስርዓትና ትእዛዝ እየጠበቀ በክርስትና ግብር ጸንቶ የሚኖር ነው እንጂ በአርባና በሰማንያ ቀን ተጠምቆ ከዚያ ግን ክርስቲያናዊ ግብር ሳይኖረው በአረባዊነት ግብር ጸንቶ የሚኖር ማለት አይደለም። ስለዚህ በዚያ ግብር ያለ ሰው ወደ እግዚአብሔር እንዲመለሱ ሁለተኛ እግዚአብሔር ከሰጣችሁ መልክ በተጨማሪ አጉድሎብኛል ብሎ መጨመር እንዳይገባ በሴቶችም በወንዶችም ማለት ነው። አካልን መነቀስ፣ መጠቆር፣ ሌላ ባይር ነገር በሰውነት ላይ መጨመር እግዚአብሔር በተፈጥሮ ከሰጠን ውጭ ጉርለት እንዳለብን ተሰምቶን ይሄን እንዳናደርግ እግዚአብሔር ሁሉንም ፍጥረት ግሩም ድንቅ አድርጎ የፈጠረው መሆኑን ያሰርዱበት አንቀጽ ነው። ከዚያ ውጭ ደግሞ ለሴቶች ጸጉርን መቆረጥ ለወንዶች ደግሞ ጸጉርን ማሳደግ እና መንከባከብ፣ ከፍ እንዲል እንዲያድግ ማለት ነው። በተለይ እንደዚህ ስቦ አንድ ወንድ ጸጉሩን በአይኑ እስኪያየው ድረስ ሊያሳድግ አይገባል ተብሎ ተሰርቷል። ይህ በፍትሐ ነገሥት ብቻ ሳይሆን ቅዱስ ጳውሎስን ደጋግመን እንዳነሳ ነው። አንደኛ ቆሮንቶስ መልዕክቱ ምዕራፍ አስራ አንድ ላይ በደንብ በግልጽ አስቀምጦታል። ስለዚህ ይህም በማድረግ ደግሞ አንደኛ ወንዶችን እንዲያጠምዱ ሰይጣን ያገበራቸው ሴቶች አሉና ለዚያ እንደዚያ ተላልፈ ትሰጣለ። ስለዚህ ከእግዚአብሔር ትለያለ። እናንተም ያልበረቱና ያልጸኑ ሴቶችን የምታጠምዱበት ስለሚሆን ከዚህ ግብር ወንዶች እንዲጠነቀቁ አባቶቻችን ይሄንንም ስርዓት በዚሁ ሰርተውልናል ማለት ነው። በጠቅላላ ምንድን ነው ከተባለ ሰው በባህሪው ያገኘውን ነገር መለወጥ የለበትም በተፈጥሮ እግዚአብሔር በዚህ ስራበት ተጠቀምበት ብሎ የሰጠው ጸጋ አለ። አንዱ ጸጋ አካላችን ነው፣ ምናችን ነው። ለምሳሌ ሴቶች ጺም አያወጡ፣ ወንድንም ያወጡ አለ። ስለዚህ ጺሙን እንዲያሳድግ ይኸኛውን ራሱን ግን እንዳያሳድግ ከዛዎች ሴቶቹ ደግሞ እንዲያድግ አድርጎ ነው ጸጉር የሰጣቸው የወንዶች ደግሞ እንዳያድግ መጠን እንዲኖረው አድርጎ ውጭ ደግሞ የዚህ ጽም ደግሞ ለወንዶች የተሰጠ ይሄ የተፈጥሮ ባህሪ ነው። ስለዚህ ክርስትና የሚባለው በነገራችን ላይ ባለፉት ሳምንታት በቤተ ክርስቲያን ወንጌል ተተርጉሞ ሲሰጥ ሰምታቸዋል። ቅዱስ ጴጥሮስን ጌታ ተወደኛለን ብሎ እንደመወዳ አንተ ታውቃለህ ብሎ ጴጥሮስ ሲመልስ ምንድን ነበር ያለው? በጎችን ምን በል ጠብቅ። ስለዚህ ለቅዱስ ጴጥሮስ ምመናንን እንዲጠብቅ በአውሬ እንዳያስበላ። የቤተክርስቲያን ዋና ዓላማ ምመናን መጠበቅ ነው። ሌላው ሁሉ ሁለተኛና ትርፍ ጉዳይ ነው። ምመናን ከሌሉ ምንም ነገር ስለማይኖር፣ ማለት አንደኛው አንደኛ ነው። ለእያንዳንዳችን ግን ለካህኑ ምመናንን የሚጠብቅበት ሀብተ ክነት፣ ስልጣነ ክነት ጸጋ አድርጎ እንደሰጠው ሁሉ ለእያንዳንዳችን ደግሞ ተፈጥሯችንን ከራስ ፀጉር እስከ እጆቻችን እግሮቻችን አይኖቻችንን በጎች አድርጎ ሰጥቶናል። ምን እንድንላል? እንድንጠብቃቸው፣ በተፈጥሮ ከተሰጡን ዓላማዎች እንዳናውላቸው። ይህንን ስርዓት በአባቶቻችን በኩል አምላካችን ነግሮናል። ሰው የሚያሰናክል ስስ ልብስ እንዳንለብስ፣ ከዚያዎች ለቃል ኪዳን ካልሆነ በስተቀር ለዚህ ለጌጥነት እና ይኸው የወርቅ ቀለበት እኮ አድርግ ያለው ለማለት በዚህ በሚያምር ጌጥ መጌያጌጥ እንደማይገባ ለምሳሌ ቀለበት ያገባ ሰው ያደርጋል። ከዚያ ውጭ ግን የጋብቻ ቃል ኪዳን ካልሆነ በስተቀር ያን ማድረግ ወደ ዝሙት ስለሚመራ ከዚህ ክርስቲያኖች መጠንቀቅ አለባቸው። ቤተክርስቲያን ከምታስርላቸው ውጭ ያለው ማለት ነው። ይህንን እንዲያደርጉ ከዚያ ውጭ ሌሎቹን ከቤት በወጣ ጊዜ መንገድ ስትወጣ ደጋግ ሰዎችን ፈልገህ መልካም ነገር የሚነጋገሩ ስለ እግዚአብሔር ቸርነት የሚያወሱ ሰዎችን ፈልገህ ከእነሱ ጋር አብረ ተጓዝ። ክርስቲያን ስለሆንክ እግዚአብሔርን ከሚሳደቡ፣ ሰውን ከማያከብሩ፣ ነውር ከማያውቁ ሰዎች ጋር አትጓዝ። ምክንያቱም በዚያ መካከል ዝም ካልክ፣ እግዚአብሔር ሲሰደብ ዝም ካልክ ትጠየቃለን። ስለዚህ እግዚአብሔር በሚሰደብበት ሰው በሚዋረድበት ቦታ አትገኝ። ሰው መርጠ ከአንተ የተሻለ ወደ ሕይወት መንገድ ሊመራ ከሚችል ሰው ጋራ ነው እንጂ ከማይሆን ሰው ጋራ መንገድ እንዳትወጣ። ይህን ሁሉ ነው የሰሩልን አባቶቻችን፣ በረከታቸው ይድረሰን። ይህንን የወንጌልን ነገር ተነጋገር፣ ስትገናኝ ከሰው ጋር እግዚአብሔር ምን አለ፣ እርገቱ ለእኛ ምንድን ነው? ትንሣኤው ለእኛ ምንድን ነው? ይህን ተወያዩ ስትገናኙ ክርስቲያኖች ባለ በዘመናቸው ሁሉ ንግግራቸው ስለማያልፈው መንግስት፣ ስለ እግዚአብሔር መንግስት ነው ሲገናኙ እንጂ ቧልት፣ ቀልድ እና የመሳሰሉት ምንም የሚጠቅማቸው አይደለም። ከተጠሩበት ዓላማ አንፃርም አብሮ አይሄድም። ስለዚህ መልካም ነገርን እንዲሰሩ፣ ከዚያ ሰውን እንዳይበድሉ፣ ከሁሉ በላይ ከእግዚአብሔር ዘንድ ፍጹም ክብርን ታገኙ ዘንድ የወንድሞቻችሁን በደል ፈጥናችሁ ይቅር ማለት ይገባችኋል። አይታወቅምና በሰው ባህሪ ውስጥ ቀንጥሏችሁ ሰይጣን አገብሯችሁ ሰይጣን ገፋፍቷችሁ ቀንጥሏችሁ ደግሞ ብትቆጡ፣ ሰውን በሰው ላይ ቂም ብትይዙ ሳትውሉ ሳታድሩ ይቅርበሉ፣ በተለይ ፀሐይ ሳትጠልቅ። ይህንንም ጠቢቡ ሶሎሞን እንዲህ ብሎ በመጽሐፉ ገልጦታል። ይቤ ሶሎሞን ለለይ ዘክሩ እከያ ትረክብ ሞተ ሰሎሞን እንዲህ ይላል ብሎ አባቶቻችን በትርጓሜ ይህን አስቀመጡ። ቂም በቀል የያዙ ሰዎች ሰውነት ሞተ ሥጋን፣ ሞተ ነፍስን ታገኛለች። ቂም በቀል በሁለት መልኩ ነው ሰው የሚጎዳው። አንደኛ በስጋው ታማሚ ያደርገዋል። በቀል ይዞ የሚኖር ቂም ይዞ የሚኖር ሰው ጤና አያገኝም፣ እረፍት የለውም። ሁለተኛው ደግሞ የቂመኛን ጸሎት እግዚአብሔር ስለማይቀበል ከእግዚአብሔር ያለው ግንኙነት በቂሙና በበቀሉ ምክንያት ያቋርጠዋል። ስለዚህ በነፍስም ሞት ይገጥምሃል። ስጋ ብቻ አይደለም የስጋ በሽታ ብቻ አይደለም፣ የነፍስም፣ የነፍስ ብቻ አይደለም የስጋ በሽታ፣ ጤና ማጣት፣ ረፍት ማጣት፣ ሰላም ማጣት ስለሚሰማችሁ የበለጠ በነፍስ ትጎዳላችሁ። እስከዚያውን ግን የስጋ ጉዳት ስላለው ይቅርሳአክሉ አትደሉ አሁን በዚህ ሁኔታ የዓለማችን ሕዝብ ምን ያህል እየተሰቃየ እንደሆነ አስቡት። ያለ ቂም የሚኖር ማን አለ? ያለ በቀል? በቀል ከያዝንና ቂም ከያዝን ስንት ዘመን ተቆጠረ? በስቃይ ውስጥ ነው ያለ ነው በነፍስ በስጋ። መድኃኔዓለም ከዚህ በሽታና መከራ ይገላግለን። በዚያ ውስጥ ላይ እንደዚህ ብለው አባቶቻችን ሰሩልን። ጌታችን በወንጌል ጠላቶቻችሁን ውደዱ ብሎ አስተምሮ ነበረ አሉ። ምኖቻችሁን ንገሩኝ እንጂ ምን በሉ ውደዱ ብሎ አስተምሯል። ጠላቶቻችሁን ውደዱ ተብሎ በተሰበከበት ወንጌል ጌታም እንዲህ ብሎ ካዘዘን፣ እፎኬ እፎኬ ንፀልፍ ቁራኒ ነ። ወዳጆቻችንማ እንዲት ብንጠራ ይገባናል? አስቡ፣ ጠላት በሚወደድበት ሃይማኖት። በጎ ያረጉልን ሰዎች ምንም ደግሞ ያላረጉን አሁን አብዛኛው በዚህ ዓለም ከዚህ ከጠላት ይልቅ ደግሞ በሕይወት ውስጥ ትልቅ ነገር ያደረጉለትን ሰው የሚያስቀይም ሰዋል ሚጠላ ብዙ ውለታ አርገውለት ደግሞ ጠላት ይሆንባቸዋል። የመጀመሪያው ሁለተኛ፣ ደግሞ ምን አርጎ ነው ምን አርጎች ነው ሲባል መልስ የለው ግን እጠለዋለሁ ይላል። አስቡ ጠላት በሚወደድበት ሃይማኖት፣ ተመልከቱ። ጌታችን እኮ ይሁዳ አሳልፎ ሊሰጠው ሲመጣ ወዳጀ ሆይ እኮ ነው ያለው ቀልቡ ወዳጀ ሆይ የሰው ልጅ በመሳም አሳልፈህ ልትሰጠው መጣህንን ነበር ነው። በዚህ ሃይማኖት ውስጥ ውለታ ይዋሉልን፣ በዚያ ላይ ምንም ያላደረጉልን ጠልቶ ቂም በቀል ይዞ መኖር ምን ያህል ሊጎዳ እንደሚችል አስቡት። ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ በተባለበት ሃይማኖትና ክርስትና ውስጥ ማለት ነው። ስለዚህ ክርስቲያን ልትሆን ከወደድክ የእግዚአብሔርን ነገ ፈጽም፣ ከልቦናህ ቂም በቀል አርቅ። ክርስቲያን መሆን እፈልጋለሁ ያለ ሰው የመጀመሪያው ቂም በቀል ማራቅ አለበት። ምን ማራቅ ያለዛ ክርስቲያን መሆን እንዴት ይቻላል። ምክንያቱም አምላካችን በቀለኛ አይደለም፣ ቂመኛ አይደለም። እኛን ጠላቶችን ወዶ ስጋውን ቆርሶ ደሙን አብስሶ አድኖናል። ስለዚህ ስለሆነ ያለ በዚህ መንገድ በቂም በበቀል እየኖሩ ክርስቲያን ነኝ ማለት አይቻልም። የሚጣሉ የሚከራከሩ የሚሟገቱ ሰዎች ግን ከእግዚአብሔር አንድነት የተለዩ ናቸው። ሁልጊዜ ጠብ፣ ሁልጊዜ ክርክር፣ ሁልጊዜ ጭቅጭቅ በህይወታቸው ውስጥ ሙግት ለክፉ ማለት ነው የሚያደርጉ ሰዎች ከእግዚአብሔር አንድነት የተለዩ ናቸው ይልና፣ ለምን ካላችሁን እግዚአብሔር ፍቅር ነውና ይላል። እግዚአብሔር ምን ነውና? ፍቅር ከሌለ አንድ መሆን አይቻልም? አንድ ላለመሆናችን መገለጫው ፍቅር አለመኖሩ ነው። ስለዚህ ሰው ሳይስማማ አንድ ሳይሆን ሳይተባበር የሚኖር ከሆነ ፍቅር ሲኖር በመካከላችን ከሚገኘው ከእግዚአብሔር ጋር ያለው አንድነት ተቋርጧል ማለት። ለምንድን ነው አምላክ ሰው የሆነው ካላችሁ፣ ከሰው ልጆች ዘንድ ፍቅር ጠፍቶ ስለነበረ። ፍቅር ለመጥፋቱ ማረጋገጫው ምንድን ነው? እግዚአብሔር ያዘዘውን ትእዛዝ ማፍረሱ። ምክንያቱም እግዚአብሔርን የሚወዱ ሁሉ ምኑን ይፈጽማል? ህጉን። ብትወዱኝስ ትእዛዜን ምን በሉ? ጠብቁ። ያን ህግ ጣስ። ስለዚህ ከእርሱ ተለየን። ፍቅር ስናጣ ከእግዚአብሔር ጋር ያለን አንድነት ተቋማትው አምላክ ለምን ሰው ሆነ? ከእግዚአብሔርና ከፍጥረት በሙሉ ከማይበረ መላእክት ፍቅር በማጣት ምክንያት የተለየውን የሰው ልጅ ወደ ራሱ ከራሱ ጋር አንድ ከመላእክት ጋር አንድ ከሌላው ፍጥረት ጋር አንድ ሊያደርግ ነው ሰው የሆነው። ስለዚህ ሁል ጊዜ አንድነትን እንድናጸና ስራ ፈት ሆነን መኖር እንደማይገባን ራሳችን እንድንረዳ ቤተሰቦቻችን እንድንረዳ እና ለድሮች ምጽዋት ሰጥተን እንድናደር፣ ስራ ፈት መሆን እንደሌለብን፣ ስራ መስራት እንዳለብን፣ ከሚያሳፍር ነገር እንድንርቅ፣ ከፈራሽ ነገር ለምሳሌ ይሄን ጠቅሰውልናል። በትርጓሜ የሚያሳፍር ነገር ምንድን ነው ቢባል አንደኛው ስካር ነው ይላል። ምንድን ነው? ምን ነው? ፈራችሁት ስካር የሚያሳፍር ነገር ነው ለክርስቲያን በነገራችን በጣም አምርር የምናገረው እንድ እንድጠላው ነው። እንድጠላው በጣም አሳፋሪ ነው ለክርስቲያን ምን ማለት መስከር። ሊቁ ዮሐንስ አፈወርቅ የፈቃድ እብደት ይለዋል። ሰው ወዶ ፈቅዶ የሚያብደው ማበድ ማለት ነው። የተከበረውን ሰው ያዋርዳል። በስካር ምክንያት በዓለም በጣም የሚያሳዝኑ ታሪኮች ተጽፈዋል። ደግሜ ደጋግሜ በዚህ መድረክ አንስቼላችኋለሁ። አባት ከልጆቹ ወልዷል፣ በስካር ምክንያት። የሎጥን ታሪክ ታውቃላችሁ። ኖህን ያህል ጻድቅ ሰው ተራቅቷል፣ በስካር ብዙ ነገር ተደርጓል። በእኛም ዘመን ቤት ይቁጠረው እንጂ በስካር ምክንያት ብዙ ቤት ፈርሷል፣ ብዙ ፈተናዎች መጥተዋል። ስለዚህ ለክርስቲያን የሚያሳፍር ነገር ነው። አንደኛ ከስካር መራቅ ይገባል። ሰው በመጠኑ ሁሉ መረ መጠኑን የማያውቅ ክርስቲያን እንዴት ክርስቲያን ሊባል ይችላል ይህን ስበላ ጠግባለሁ ከዚህ በኋላ በቃ ይማይል ይሄ የመጠጥ ልኬ ነው በቃ ይማይል ምን አይነት ሊሆን ይችላል አሁን ታዲያ የመብልና የመጠጥ ልኬ ተወን ሰው ቀርቶ የሚሰክር ሰው ለእግዚአብሔር መንግስት ራሱን ሊያዘጋጅ ይችላል ተብሎ ይታመናል? ስናስበው ማለት ነው እግዚአብሔር ከእንዲህ አይነት ድካም ያውጣል በጣም አብዛኛው ሰው በዚህ ተጠምዶ ይኖራል። በተለይ በዓላት በዓላት ጋር ተያይዞ እንዲደረጋል ስካር የተፈቀደ ይመስል ፈጽሞ ክልክል ነው። ሁለተኛው ስስት ነው። የሚያሳፍረው ነገር እግዚአብሔር ከሰጠን መሳሳት አይገባም። የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረሱትን ለክርስቲያን ስስት አብሮ አይሄድም። ለምን እንደሆነ ታውቃላችሁ? ክርስትናን የመሰረተልን አምላካችን ራሱን ሰጥቶ ነው የመሰረተው። ስጋውን ሰጥቶ ደጉን ሰጥ ያለ ንፍገት ያለ ስስት እራሱን መሥዋዕት አድርጎ ሰጥቷል። በጎቹ አርደው የበሉት የመጀመሪያው እረኛ የመጀመሪያውም የመጨረሻው መድኃኒተ ዓለም ነው። ስለዚህ በዚህ ደረጃ የተሰጠው ተቀዳሚ ተከታይ የሌለው የባህሪ ልጁን ለሞት ለእማም አሳልፎ ያለ ስስት በመስጠት የተመሰረተ ሃይማኖት ድንግል ማርያም አንድ አንድ ልጇ ለሞት ለሕማም ለመከራ ተላልፎ ሲሰጥ ያን በመስጠት ክርስትና የቀጠለው እንደዚህ በሆነበት ሃይማኖት ውስጥ ቁስ ነገር አልሰጥም ብሎ ሰው እየተራበ፣ ሰው እየተጠማ፣ ሰው እየታረዘ ሊኖር አይችልም እና ስስትና ስካር ለክርስቲያን የሚያሳፍሩ ነገሮች ናቸው ይላሉ ሰለስቱ ምዕት። ከነዚህ ከሁለቱም እግዚአብሔር በቸርነቱ ይጠብቀን። ከሁሉ በላይ ከክፉ ስራ ራቁ። የማይጠቅም ነገር አትናገሩ። ይልቁኑ መንፈሳዊ ተርላ ደስታ ልታደርጉባት በሚገባ በእለተ ሰንበት ዕለተ እሁድ ከክፉ ነገር ራቁ። ከምን ራቁ? በተለይ እሁድ ሰው እሁድ ቀን ቀጥሮ ይሰክራል። እሁድ ቀን ቀጥሮ ይዶልታል። የማይገባ ነገር ያደርጋል። እሁድ እኮ የማታልፈው ቀናችን እኮ ናት። ሌላው ቀን በሙሉ ያልፋል። እሁድ ግን አጣንሱ። ምክንያቱም ጌታ የሚመጣው መቼ ነው? እሁድ እንደመጣ ይቀጥላል። እሁድ እንደሆነ ሰኞ የሚባል ቀን አይኖርም፣ ማክሰኞ አይኖርም፣ እሮብ አይኖር፣ ይቀጥላል። እሁድ በመንግሥተ ሰማያት እርሱን እያከበርን የምንቀጥልባት ቀን ናት። ይቺ ልዩ ቀናችን ናት። ቢልቁኑ በዚህ ቀን ስድስቱን ቀን ክፉ መስራት ትችላላችሁ ማለት አይደለም ይላል። ለምንድን ነው ልዩ ቀን ስለሆነች። ሁለተኛው ደግሞ ስድስቱን ቀን አብዛኛው ሰው ስራ ላይ ነው የሚውለው፣ ጊዜ ያገኘ ስለዚህ ፋታ የሚያገኘው እሑድ ቀን ነው። ያንን እረፍት ተጠቅሞ ሰው ክፉ እንዳይሰራበት ሰንበት በስካር በአጢአት በማይገባ ቦታ በመዋል እንዳያሳልፍ በምስጋና የምናሳልፋት ቀናት በኋላም የምናመሰግንባት ቀን ስለሆነች ሰንበትን እንድናከብር አምላካችን ይርዳል። ስለዚህ በሁሉም ቀን ከክፉ ነገር መራቅ ይገባል። ደግሞ ሌላው ለማያምኑ ሰዎች ምስጢር መናገር አይገባም፣ ላለበቁ ሰዎች። በእኛ ዘመን አንዱ ሃይማኖታችንን ያስነካ ነው፣ ማንም ተነስቶ እንዲናገር ያደረገው ለምእመናን የሚነገረውን ምስጢረ ስጋዌ፣ ነገረ ማርያም፣ ሌላው በሙሉ ላገኘነው ሁሉ አደባባይ አወጣነው እና በዚህ ምክንያት አብዛኛዎቻችን ሃይማኖታችን አስነቀፉ። የሆነው ሆኖ ግን አብዛኛው ይሄን ሊሰማ አይገባውም ነበረ፣ አይገባውም። ለምን ለሱ አሁን ባለበት ሁኔታ ቀልድ ነው፣ ቧልት ነው። ለኛ ግን የድህነታችን ምስኪር ነው። ስለዚህ ጠብቀን አክብረን ልናስከብረው እንደሚገባ አስተምረዋል። በአንድ ሰው እንኳ ክፉ እንዳንናገር፣ ሁለት አንደበት እንዳንሆን፣ የሰው አንደበቱ አንድ ነው ግን አንዴ እውነት አንዴ ሐሰት እንዳንናገርበት በዚህ አንደበት ይህንን አይተናል። ክፉ ምክር አትምከር፣ በተለይ ምከረኝ ባለ ጊዜ ሰው የሚጠፋበትን የሚጎዳበትን ከእግዚአብሔር የሚርቅበትን ምክር አትምከረው። ቀናተኛ አትሁን። አትሳለቅ በሰው ላይ በተለይ አይኑ በፈረጠ እጁ በተቆረጠ አካሉ በጎደለ ሰው ላይ አትሳለቅ። ከመንግሥቱ ያወጣል፣ ከእግዚአብሔር መንግስት ያስወጣል እና እንዲህ ያጣል። በማንም በማን ላይ አታሹ። ቁጡ ብስጩ አትሁን። ቁጣ ነፍስ ወደ መግደል ያደርሳልና። አሁን ሰው ቁጣ ቢያወቅ ኖሮ ይህ ሁሉ ጥፋት ባለም ላይ ባይኖር ነበር። መገዳደሉ ደም መፍሰሱ የመጣው በምንድን ነው? በመቆጣት። የቁጣ መንፈስ ሌላ ጣጣ ያመጣል ጎትቶ። ይህንን በሚገባ ነበር ያስተማሩ አባቶቻችን። እንደዚህ አታድርግ ጠብ ክርክር ትሆን። ሰው የሰይጣን ማደሪያ የሚሆነው በነፍስ ጽነት ወደ ኃጢያት ማዘንበል ሲገኝበት ነው። ሰይጣን ደግሞ ጥቂት በር ካገኝ ያስፋፋዋል ጥቂት ከኛ ፍላጎት ካየያን አስፋፍቶ የኃጢአት ማህደር ማደሪያ ያደርገናል። ያገኘውን ሁሉ አመስግነ ተቀበል።